ሰገዱለት ለማን ለህፃኑ ለህፃኑ ሰገዱለት ለእናቲቱ አልሰገዱ ወደ ቤትም ገብተው ህፃኑን ከእናቱ ከማርያም ጋር አዩት ከማን ጋር አዩት ከህፃኑን ከእናቱ ከማርያም ጋር አዩ ወድቀውም ሰገዱላቸው አይልም ያዩት ከማን ጋር ነው ከእናቱ ጋር ስለዚህ እመቤታችን ማርያምና ልጇ ጌታ ኢየሱስ ሁለቱ ተቀምጠው ስታይ ነጠለህ ነው መስገድ። እነዚህ የጥበብ ሰዎች አስተዋይ፣ ለማን እንደሚሰገድ አምልኮ፣ ለማን እንደማይሰገድ በደንብ ያውቃሉ። እሰግር ለአብ፣ እሰግር ለወልድ፣ እሰግር ለመንፈስ ቅዱስ ካልከኋላ በኋላ እሰግር ለግዝትነ ማርያም ድንግሎ ላሪታ አይባልም። ያሉት ይኸውና እሰግድ ብለው ለእሱ እሰገዱለት እኔ አጻጻፉ ወንጌል አጻጻፍ፣ እኔ ደስ ሲለኝ መጽሐፍ ቅዱስ አፍ እኮ ነው የሚያዘጋ። ወርቅ በዚያን ዘመን ለማን ብቻ የሚሰጥ ግብር ነው? ለነገስታት ለገዢዎች፣ በዙፋን ተቀምጠው ምድርን ለሚያስተዳድሩ፣ በነጭ ፈረስ እየኮረኮሩ ከሰራዊታቸው ፊት ለፊት ለሚወጡ ነገስታት ብቻ የሚቀርብ ለማን ቀረበ? ለህፃኑ። ምን ማለት ነው? አንተ የአይሁድ ንጉሥ ነ አይሁድ ምን ይሉታል? ነገ ነገ አይሁድ ምን ይሉታል? ስቀለው፣ ስቀለው። እንዴ ንጉሳችሁን ልስቀለውን? ከቄሳር በቀር ንጉሥ የለም እነዚህ የጥበብ ሰዎች ግን አውቀዋል ምን ሰጡት ወርቅ ሲሰቀል ልብሱን ቢገፉትም የተወለደ ቀን ግን የገባው ወርቅ ገብሯል ወርቅ እጣን እጣን ለማን ብቻ የሚቀርብ ነው ለቤተ ክህነት ያኛው ለቤተ መንግሥት ይሄኛው ለቤተ ክህነት ለም ለምንነቱ አቤት መጽሐፉ ምን ስለሚል በነቢያት መጽሐፍ እርሱም በዙፋኑ ላይ ንጉሥም ካህንም ሆኖ ይቀመጣል። ንጉሥም ምን ካህንም ይሄ ማርያም የያዘችው ድንግሊቱ የያዘችው ሕፃኑ ምንድን ነው? በዙፋኑ ላይ ወርቅ ይገባዋል። ደግሞ በዚያው ዙፋን ላይ እርሱ ካህን ነው። ሦስተኛው ሳ ከርቤ ነው። ከርቤ ምንድን ነው? መራራ ነው፣ መከራ ነው፣ ሐዘን ነው፣ ስቃይ ነው። ንጉሡ ካህኑ እሱ ስለ ሰው ልጆች ሁሉ የሚቀበለው ምን አለ? መከራ አለ። መከራ ይገጥማል። ስቃይ ትቀበላለ። እስከ ሞት ድረስ ትሄዳለ። የአይሁድ ንጉሥ፣ የህዝብ ሁሉ ካህን፣ ስለ ሰው ኃጢአት የሚሞት መከራ ተቀባይ መሲህ